አሁን ከባዱ ላይ ይመስል ነገር ለደረስን አውዝ ብለ መቶ ሺ ብር ጠይቆሻል። መቶ ሺህ ብር ያህል ድረስ የሚጠየቅበት ምክንያቱም እንደሆነ በግልጽ አብራራለን እኛም ካንተ ጎን እንድንቆም ከፈለግ። ሁለተኛ አሁን አስያ አትናገሩ ብላናለች የሽማግሌው ጉዳይ ነው ማስፈራራት ደረጃ ደርሷል የተባለው ይሄንንም ከአንተ ማጥራት እንፈልጋለን። ይህ ጉዳይ ድርጅት ከጀርባው ሌላ ዓላማ ካለው ሰውን የመሸጥ ዓላማ ካለው 30 ሺህ ብር ደውለህ ለአዳራሽ ብለ ጠየካ፣ ልጅ አለች የለችም ካልከኝ ግልጽ ተናገር። ዚጋ አለችሞች። ይህ ጥያቄ ለሴቶች ነው። የሶሻል ሚዲያ ትዳር ብዙ መዘዞችን ይዞ እየመጣ ነው። ሶሻል ሚዲያ ትዳር ያው ከድሮም ጀምሮ እናውቀዋለን። ነገር ግን አሁን ላይ ህጋዊ ሆኖ ከመጅሊስ ፍቃድ ወስደናል ብለው ቢሮ ከፍተው ምናምን እየሰሩ ያሉ ሰዎች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት በሰላማችሁ በዝ ይበልኝ። መግቢያ ላይ እንደ ሰማችሁት እጅግ በጣም አስገራሚ እጅግ በጣም አስደናቂ የሆነ ነገር ተፈጥሯል። እስከ መቶ ሺ ብር ሀላል ሆም ጠይቆ ያው እናጋባለን በሚል ስበብ ግርግር ተፈጥሯል። ጭቅጭቅ ተፈጥሯል። ሲደግፉ የነበሩ ሰዎች ሁሉ ሀሳባቸውን ቀይረው እየተፋጠጡ ነው ያሉት። መግቢያ ላይ እንደሰማችሁት ወንድም ሙቤም የሚናገረው አለ። ቪዲዮ ላይክና ሼር እያደረጋችሁ ተከታተሉት። በቀጥታ ወደ ቪዲዮ። አሁን አሁን ከባዱ ላይ ነገር ላይ ደረሰን። አውዙ ቢላ። መቶ ሺህ ብር ጠይቆሻል መቶ ሺህ ብር እኔንም ይሄው አልዋሽም ሄቨንም የምታውቃት ልጅ ለእሷም ተጠይቃለች ለእኔም ተጠይቅ ያለው ቪዲዮ ላይ ምንድን ነው ያሉት እኛ ሰውን ስንድር አንድ ሳንቲም አንወስድም ነው ያሉት አይደለ ለምንድን ነው መቶ ሺህ ብር ነው የጠየቁት ለእኔንም ለብዙ ሰው ጠይቋሉ አረብ ሀገር ላሉ ሴቶች በሙሉ ጠይቋል ለብዙ ሰው ማለት ነው ር ብር የተጠየቃችሁ ሁላችሁም እህቶች ኑ፣ ዛሬ፣ ኑ፣ ዛሬ፣ ተጠይቀናል፣ እኛም ተጠይቀናል የምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ሰጡኝ። ይሄ ነገር መቆም አለበት። ሀዩነይና ለአላህ ብለሽ መስክሪ። ሄቨን ጊቢና ማለት ነው ጉድፈላው ላይ በጣም የሚያጅብ ነው። መቶ ሺ ብር እና ሌላ ብዙ ነገሮች ነው እየተጠየቀ ያለው። ይሄንን እንግዲህ ፕሮግራም እያያችሁት ነው። ሶሻል ሚዲያ ላይ በጣም እየተዟዟረ ነው። ሀላል ሆም ያጋባል ምናምን በጣም ማስታወቂያ እየተሰራለን ነው። ግን በጣም በርካታ አይቦች፣ በርካታ ነውሮች አሉ። ሌላም በጣም የሚገርም አንድ ቪዲዮ አለ። እሱን ቪዲዮ እስኪ ተከታትለን እንማለት ወይስ ኡማውን ለማገልገል ነው? ኡማውን ለማገልገል ከሆነ የማህበር አባል ለመሆን መቶ ሺህ ብር ያህል ድረስ የሚጠየቅበት ምክንያቱ ምን እንደሆነ በግልጽ አብራር አለን። እኛም ከአንተ ጎን እንድንቆም ከፈለግ። ሁለተኛ አሁን አስያ አትናገሩ ብላናለች የሽማግሌው ጉዳይ ነው ማስፈራራ ደረጃ ደርሷል የተባለው፣ ይሄንንም ካንተ ማጥራት እንፈልጋለን ካለ፣ እኛ አባታችን ናቸው እናከብራቸዋለን። ማጥራት እንፈልጋለን። አንተ እሳቸው ላይ ከዘመትክ፣ እኛም አንተ ላይ እንዘምታለን። በግልጽ ቋንቋ ነው ምነግርህ፣ በግልጽ ቋንቋ አባታችን ናቸው። ሽማግሌ ናቸው። አዛውንት ናቸው። አንተ ደግሞ ወጣት ነህ። ይህ ጉዳይ ይህ ድርጅት ከጀርባው ሌላ ዓላማ ካለው፣ ሰውን የመሸጥ ዓላማ ካለው በግልጽ ልናቅ ይገባናል። አንተ ቤት ገብቼ አግቡ ተጋቡ ብዬ ነው ስጮህ፣ ታውቃለህ። እኔንም ሌላ ነገር ውስጥ ከተኸኛል። ብዙ ቤተሰብ አለን ታውቃለና፣ ይህን ነገር አሁንም ግልጽ አድርግ። ሁለተኛ 30 ሺህ ብር ደውለህ ለአዳራሽ ብለህ ጠየካ። ልጅ አለች የለችም ካልከኝ ግልጽ ተናገር ዚጋ። አለች አለች። ብድር ለስድስት ቀን አባላችን ነበረች ለስድስት ቀን ያችኛው አባላችን እንደ መውዞ አልደረሰም ነበር ለስድስት ቀን አበድሪን ተኩሽልን ብያታለሁ። መተኮስ እንግዲህ በእኛ ለመግባባት ያክል ማለት እንትን ማነው መተኮስ ማለት ተኪልኝ እንደማለት ነው፣ በእኛ በአማርኛ ማለት ነው እና ጠይቂያታለሁ ሰላሳ ሺህ ብር ጠይቅ ያለው አዳራሽ ክፍያ 50 ሺህ ብር ከፍለን 30 ሺህ ብር ሲጎለን 80 ሺህ ብር ነበር አዳራሽ የምስረታ ፕሮግራሙ፣ ለእሱ ምስረታ ፕሮግራም ሲጎለን 30 ሺህ ብር አበድር ይብያታለሁ ለስድስት ቀን የሚቆይ ሪከርዱ አለ እዛው። አሁን የጠየቀህ ጥያቄዎችን እኛም ስለምንፈልገው በአንድ በአንድ አስረዳን፣ ኸይር ኢንሻላህ ይህንን መቶ ሺህ ብር ግሩፕ ላይ ሄቨንም ነበረች። ሄቨን ወሎየዋ አለች። ለሀቅ የምትቆም ከሆነ ትክክለኛ ሀቀኛ ከሆነች ለአላህ ብላ የምትፈርድ ከሆነ ሄቨን አለች። ግሩፕ ዋትሳፕ ግሩፕ ላይ ይሄን ድርጅት ስንመሰርት ወደ ሰባት ምናምን ሁነን ግሩፕ ላይ ተሰበሰብን። ከተሰበሰብን በኋላ ስንት ብር ይሁን ተብሎ ተወሰነ። በመቶ ሺህ ብር ጸደቀ ይሄ ድርጅት የቲሞችን ይዛል የተቸገሩ ማህበረሰቦችን ይረዳል፣ ሸሪያውን በጠበቀ ትዳርን ያጋባል። ስለዚህ ይህን ድርጅት ይህን ብር አሰባስበን እናቋቁመው። ቢሮ ያስፈልጋል። በየሀገሩ ሀገሩ ቢሮዎች ያስፈልጋሉ። ለምን ኡማው ወሎ ያለው ደሴ ያለው ለምሳሌ አዲስ አበባ መጥቶ አይታያይም። ወልቂጤ ያለው ከወልቂጤ አዲስ አበባ መጥቶ አይታያይም። ጅማ ያለው ከጅማ መጥቶ አዲስ አበባ አይተያይም። ስለዚህ በየሀገሩ ቢሮ መኖር አለበት። ሁሉም ትዳር ፈላጊ ነው። ስለዚህ ቢሮ መኖር አለበት። እሱ ያስፈልገናል። ይሄን ብር ተወስኖ ድርጅቱ ላይ የእስልምና ጉዳዮች ጠቅላይ ምክር ቤት ስናወጣ 300 ሺ ብር ጉልት ዛው የሚቀመጥ በዝግ አካውንት ይቀመጣል ተባል። ከዛም በኋላ እሱ እሱ ስላለ የቢሮ ወጪዎችም አሉ መቶ መቶ ሺ ብር ይዋጣ ተባል። በእሱ ተወሰነ አባል። እኔ ዋትሳፕ ፕላትፎርም ላይ የማቃቸውን ሰዎች ማቃቸውን ሁሉ ጠይቅያለሁ። መቶ ሺህ ብር ክፈሉና ይሄን ድርጅት እናቋቁም፣ አብረን ይሄን ኸይር ስራ እንስራ። የቲሞችን ይደዛል፣ የተቸገረ ማህበረሰቦችን ሰፖርት ያደርጋል፣ ሸሪያውን በጠበቀ ትዳርን ያጋባል። ከዛ ምንድን ነው የምትጠቀሙት ለምትሉ ሸሪያውን በጠበቀ በጎ አድራጎት ድርጅቶች እንደሚጠቀሙት ሸሪአውን በጠበቀ ጥቅም ይኖረዋል። ለድርጅቱ ለእነዚያ ለአባሎች ግልጽ ያላረክልኝ ነገር ልዩ ጥቅም አለ አልክ። ያ ልዩ ጥቅም ምንድን ነው? ያ ልዩ ጥቅም እስኪ የሚገኘው ያን ገንዘብ እስኪ የምታመጣው ለእነዚህ ሰዎች መቶ ሺህ ብር ላወጡ ሰዎች ከየት አምጥተህ ነው የምትሰጠው? ዞሮ ዞሮ ተጋቢዎቹ ጋር የሚሄድ ነገር የለም ብለህ ታምናለህ? ይሄ ነገር ከጀርባው ቅድም እንዳልነው ከተጋቡ ሰዎች ወይም ከሚጋቡ ሰዎች የሚጠየቅ ክፍያ ከሌለ ሄቨን ልታመጣ አስበህ ነው ወይም ፕሮፖዛልህ ላይ ካለ ከፕሮፖዛልህ ላይ ንገረን። ለምን ለዑማው ግልጽ ይሁን፣ አሁን ሌላ ነገር እየመጣ ስለሆነ ባ አንተ ወንድማችን ነ ፊት ለፊት ቀርባላ ሲያም ታለች ዛሬ እውነቱን ስታወጣ፣ እኛም ደግሞ ከእውነት ጎን ቆመ ከጎንህ እንሆናለን። እውነት ከሌለህ ደግሞ ከእውነት ጎን ቆመ። እህት ሄቨን ከአንቺ መስማት ብዙ የምንፈልገው ነገር አለ። እስቲ ንገሪን። አለች ግሩፕ ውስጥ ስናቋቋም ብሏል አላልኩም። ምንድነው ውስጥ ያለውን ነገር በደንብ በዝርዝር አስረጅን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወላሂ ተዓላ እየሰማሁ ነበር። ስለ ድርጅት ጉዳይ አላወራም ብዬ ነበረ ትናንት፣ ሌላ ቤት ማለት ነው ተጠይቄ ነበረ ምን እንደው እንዴት እንደ አላወራም ግን ሁለታቸው አሁን ላይ ሚዲያ ላይ የወጣው የሐጅ አወል እና የእሱ የሁለታቸው ነገር ነው ይሄ መጀመሪያ ፋይሉ ይዘጋ እና ከዛም በኋላ ያለው ነገር ይቀጥላል የሚለው ላይ ነው እኔ የነበርኩት ማለት ነው መጀመሪያ ሁለታቸው ያሉበት ነገር ፋይል መዘጋት አለበት ከዛም ጋር ከዚህም ጋር ሳይባል እዛም ጋር ጨዋት እዚህም ጋር ጨዋት ሳይሆን አንድ ቦታ ተጠቅሎ ይሄን ፋይሉን ዝጉትና ስለ ድርጅቱ ያለውን ነገር ከመጀመሪያው ጀምሮ ስለነበርኩኝ ከሀጂ አወል ጋር ያለውን ነገር ስለነበርኩኝ፣ ሀቅ በቃል በቃል ሁለታችሁ ተነጋግረው መፍታ መቻል አለባቸው። መጀመሪያ ማለት ነው የሀጂ አወልን አፎን የሀጂ አወልን ጉዳይ ማለት ነው። ቅድም ተናግረሃል። አጠር አርገህ እንዴት እንዳጋባሃቸውና እንዴት እንዳገናኘሃቸው ብቻ ነገረን ጀማል። መርሃባ ኢንሻአላህ፣ እኔና ሀጃወል ደብረ ብርሃን በተፈናቀሉ እህት ወንድሞች በቁርአን እና ስቤዛ ገቢ ማሰባሰብ ፕሮግራም ላይ የተገናኘ ነው። በሱ አሰባስበን እሱም ከድላ መጣ፣ እኔም ከኮምቦልቻ መጣሁ። ሳኒ ቤት አረፍን። ሳኒ ቀን የመጣው ማለት ነው። ሳኒ ቤት ካረፍን በኋላ እዛ ካረፍን በኋላ ሰራተኛ አለችው የሳኒ ሰራተኛ አለችው። ከዛ ከሷ ጋር ሹራ ተደረገ። ካሜራ ነበረው፣ ሳኒ ካሜራ አለው። ካሜራ ያንን ካሜራ እኛ እህቱ ታማ ነበር፣ እህቱን ልናሳክም ሂደን ነበር። እኔም እሱም በሌሊት ወጥተናል። ከዛም በኋላ ሀጃወል ተኝቶ ነበር እዛው። እሷ ሰራተኛዋ ጠዋት ነው የምትገባው። ጠዋት ከገባች በኋላ ሹራ ሲያደርጉ በካሜራ ዙም አድርጎ አየ። ካየ በኋላ ምንድን ነው እነዚህ ሰዎች ምናምን ብሎ ዘምዘምን እህቱን ጠየቃት። ከጠየቃት በኋላ አይ እሷንም ጠይቅያታለሁ ማለት ሹራ አድርገዋል። እስኪን ጠይቃቸው ምናምን ተብሎ ተጠየቀ። እንዴት ነው ይፋ አድርጉት እንጂ ምንድን ነው ሀላል አድርጉት ሀላል አድርጉት ምናምን ብሎ ጠየቀው እሱንም ከዛ ሀላል እንዲሆን ተደረገ። ከዛ ተጋቡ። ይሄ ያለው ሆነ ነገር ሆነ ሐላል ቃል በቃል አውራ። እኔ እዚህ ጋር መዘራዘር ማውራት ምናምን አልፈልግም። የተፈጠረውን ቃል በቃል አውራ፣ አንዱን አንዱን አትዝለል። በቃ በግልጽ ይሄ ብለ አውራ። እኔ አልዋሽም ማለፍም አልችልም። እሺ፣ የምታቂውን ተናገሪ። አሁን እሱ የዘለለው ነገር ካለ አንቺ የምታቂውን ተናገሪ ፕሊዝ በግልጽ የሚያወራው ጉዳይ ነው። ሀላልም ያገኛል ለማንም ብዬ አልዋሽምም። ግልጽ ግልጹ ነው የምንነጋገር። በውስጥም እናወራም በውጭም ስናወራም በግልጽ ነው። ወደ ሀጃወልም አልልም፣ ወደ ሀላልም አልልም። ግን እዛ ጋር የተፈጠረው ነገር ቃል በቃል አውርቶ ነገሩን በሰላም መፍታት ይችላሉ። አሁንም ቢሆን እዚህ ጋር የሚዲያ ጩኸት ምናምን ሳይሆን ነገሩ ቀለል ባለ መንገድ እንዲፈታ እዚህ እንደዛ እንደዛ ሳይሆን እሱ ያልተናገረው ነገር ካለ አንቺን እንሰማሻለን የሚውት አድርገን ቃል በቃል ንገሪኝ እንስማሽ። ከንሱ ይናገር እኔ ከመናገሬ አሁን ይህ ማለት በራሱ ማወዛገብ እኮ ነው። አንቺ መናገር አትችይም እምታውቂውን እኔ። ከዛ ተገባ ወደ ኒካ ከመጋባቱ በፊት ልብስ ይገዛ ተባለ። ልብስ ግዛ፣ ቀለበት ግዛልኝ አለችው። ከዛም በኋላ ይገዛ ተወጣ ድሪያና ሽቲ ምናምን ገዛላት ቀለበትም የብር ቀለበት ገዛላት። እንደ ሁሉንም ዘርዝሩ ካላችሁ መርሃዋ የብር ቀለበት ገዛላት። ከዛም በኋላ እህቷ ልጅ ጋር ነበር የመጣችው። አንድ ሻርብ ጨምርልኝ። መጀመሪያ ኒካ ማን ነው ምርመራ አደረጉ። አራት ሺህ ምናምን ብር ከፍሎ ምርመራ አደረጉ። ምርመራ ካደረጉ በኋላ ልብስ ሊገዛ ተሄደ። ልብስ ሽቲና ድሪያ ምናምን ተገዛ ከዛ ቀለበት የብር ቀለበት ገዛላት። ከዛ አክስቷ ልጅ ጋር መሰለኝ የመጣችው አክስቷ ልጅ ጋር መጣ። ሺቲ ጨምርልኝ ስትለው አልጨምርም ብሎ እሷ ጋር ተመካከረች ነው ብሎ ተቆጥቶ ናኒድ ብሎ ሄደ። ወደ ቤት ሄድ፣ በዚህ ተጣልቶ ማለት ነው። ሺቲ ጨምርልኝ ስትለው። ከዛም በኋላ ወደ ቤት ከሄደ ከዛ አሁንም እንዲግባቡ ተደረገ፣ ማለት ሹራ ተደረገ ማለት። ይሄ ሁሉን ትንብላችኋል ምናምን ሹራ አድርጉ ተስማሙ ተብሎ ተስማሙ። ከዛም በኋላ እቤት ከመጣች በኋላ እንደዚሁ ደግሞ በንግግር አልግባባሉ። ከዛ አሁንም ሹራ አድርገው በሶስተኛው ኒካው እንዲደረግ ተደረገ። ይሄ ነው ያለው ነገር። እንዲህ ያለ ነውር፣ እንዲህ ያለ ዝቅጠት እንደምትሰቡት ነው። እጅግ የወረደ አማርኛ ሽቲ በሽቲ ተጣልተው ምናምን አጃውል የሚባለው ሰውይት በጣም ትልቅ ነው። ሶሻል ሚዲያ ላይ ስፖርት ሲሰራ ምናምን አይታችሁት ከሆነ ቪዲዮዎችን እየሰራ ይለቃል። ና ያ ሰውዬ ነው ያገባው፣ ግን አሁን ላይ በሀላል ሆም ነው እንግዲህ ሁሉ ነገር የተፈጠረው። እነዚህ እዚህ የሚጨቃጨቁት ሰዎች ደግሞ ሀላል ሆምን ሲያጨበጭቡ ሲያበረታቱ የነበሩ ነው። አስያ ታውቋታላችሁ። ብዙ ውስታዞች እሷን ታይ ብለው ለመምከር ለመገሰጽ ሞክረዋል። እኔ ሀቅ ይመስለኝ ነው። ይብላ ሁልጊዜ እኔ ትክክል ነኝ የምትል ሰው ናት። የተፈጠረው ነገር እጅግ የሚያሳዝን ነው። አንድ ወንድማችን በሰሞኑን ያገባው ታዋቂው ወንድማችን እሱ የሚለው ነገር አለ በዚህ ዙሪያ። ና እሱን እንከታተል። ሰላሙ አለይኩም ረሕመቱላህ ወበረካቱሁ። ሙስሊሞች ይህ ጥያቄ ለሴቶች ነው። የሶሻል ሚዲያ ትዳር ብዙ መዘዞቹን ይዞ እየመጣ ሶሻል ሚዲያ ትዳር ያው ከድሮም ጀምሮ እናውቀዋለን። ነገር ግን አሁን ላይ ህጋዊ ሆኖ ከመጅሊስ ፍቃድ ወስደናል ብለው ቢሮ ከፍተው ምናምን እየሰሩ ያሉ ሰዎች አሉ። እኔ የሆነ ግልጽ የሆነ አሰራራቸውን ስለማላውቅ ስለነሱ እነሱ መናገር አልፈልግም። ግን ሴቶች እናንተ ሚዲያ ላይ ወጥታችሁ ትዳር ፈልጋችሁ ብታገኙ እንኳን እንዴት ነው ማለት ትፈልጉታላችሁ? በዚህ መንገድ ትዳር መያዙ ለእናንተ ጥሩ ነው? የእናንተ ፍላጎት ምንድን ነው? የእናንተ ፍላጎት ከሌለበት እነዚህ ቢሮ ከፍተው ምናምን ምናምን የሚሉ ሰዎች ምንም ጥቅም የላቸው። በራሳቸው ጊዜ ይዘጉት። እስኪ አንድ ይህንን ቪዲዮ አዳምጡት። በዚህ ነው ወይስ በኢንቦክስ ነው መወራት? ተስማማሁ ተስማማሁ። ይህንንም አዳምጡት። በውስጥ አውሩ ይሻላል። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና ይህንም ቪዲዮ እዚህ ሶሻል ሚዲያ ላይ ነው ያገኙት። በዚህ ቪዲዮ ላይ ምናልባት ባለቤቱ መልስ መስጠት የሚችል ከሆነ ይስጥ። ነገር ግን አሁን የተናገራችሁ ነግሮች የሐራም በሮችን መክፈት ነው። የእናንተ ድርሻ እስከምን ነው? ወንድና ሴትን አገንንታችሁ ዞር ማለት ነው። አሁን እንደሰማሁት ከሆነ ማለት ነው። ከዚያ ለሚፈጠለው ሐራም ነገር ዚና ማን መጠየቅ? እንደው ትዳርን የፈለግሽ እህቴ፣ አላህ ስብሐነሁ ወተዓላ ለአንቺ የሚበጀውን ለቤተሰብሽ የሚበጀውን ባለሽበት አላህ ይስጥሽ።